ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹም በቅድሚያም ጠቅላይ ሚኒስትሩ ብትመጡም ሀሳብ የላችሁም ሲሉ ያሰሙትን ስድብ ተከትሎ ፕሮፌሰር መረራ ጉዲና ምላሽ ሰጥቷል። በእርባና ቢስ ውይይትና የእናንተ የሕዝብ ግንኙነት መሳሪያ አንሆንም የሚል ቀዳሚው መረጃችን ይሆናል። አቶ ሱሌማን ደደፎ በቅርቡ ከተሾሙበት ኃላፊነት ተሽረው አዲስ ሹመት ተሰጣቸው። ከፊልድ ማርሻል ብርሃኑ ጁላ ጋር በፈጠሩት ጸብ ምክንያት ከሜቴ ወደ ውጭ ጉዳይ እንደተዛወሩ የሚነገርላቸው አቶ ሱሌማን ሉዓላዊነቷን ተጻረው አስተያየት ሲሰጡባት ወደ ነበረችው ሀገር በአምባሳደርነትም ተመድቧል። ከምንጮቻችን የተገኘው መረጃ ይቀርባል። የአቶ ሽመልስ አብዲሳ መንግስት ለባለስልጣናቱ ከህዝቡ ገንዘብ መሰብሰቡ ተሰማ። ይበንድ እንዳለ በኦሮሚያ ክልል ምስራቅ ወለጋ በተፈጸመ ጥቃት በትንሹ 18 ሰዎች መገደላቸውም ታውቋል። ዝርዝሩ ተዘጋጅቷል። 37 ኢትዮጵያውያን በስቅላት ሞት ሊቀጡ ነው። ባሳለፍነው ሰኞ 3 ኢትዮጵያውያን የሞት ፍርዶ ተፈጽሞባቸዋል። ሌላኛው መረጃችን ነው። ኢራን በመሬት መንቀጥቀጥም በእስራኤል ጦር መሳሪያዎችም ተመታች። በሌላ በኩል እስራኤል ኢራን ባስወነጨፈቻቸው ሚሳኤሎች ዛሬም ከባድ ጉዳት አጋጥሟታል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ብትመጡም ሀሳብ የላችሁም ሲሉ ያሰሙትን ስድብ ተከትሎ ፕሮፌሰር መረራ ጉዲና ምላሽ ሰጥቷል። በእርባና ቢስ ውይይት የእናንተ የህዝብ ግንኙነት መሳሪያ አንሆንም በሚል የብልጽግናው ፕሬዚደንት በተለያዩ ጊዜያት መወደስ የሚያቀርቡላቸውን ፓርቲዎችን እየጠሩ በተፎካካሪዎቻቸው ተከበው የሚሰሩ እንደሆኑ ሲገረገሉባቸው መስማት የተለመደ ነው። የብልጽግናው መሪ ባሰሯቸው ፋውንቴኖች ፎቶ ተነስተው ወደ አዳራሽ እንዲገቡ አድርገው ምክርና ተግሳጽ በሚሰጧቸው የፓርቲዎቹ ድግስ ላይ ግን እንደ ኦፌኮና ኦነግ ያሉት ፓርቲዎች ሲገኙ አልታየም። ዘንድሮም ይህ ሆኗል። ተገኝተዋል። በእርግጥ የሀፓ በቤተ መንግስቱ ውይይት ተሳትፎ ያዘጋጃቸው ጥያቄዎችን ለማቅረብ በመከልከሉ ሳቢያም ስብሰባውን ረግቶ ወጥቷል። ልክ የኢትዮጵያ ህዝብን ባለፉት ተከታታይ ሳምንታት እንደሰደቡት ሁሉም የብልጽግናው ፕሬዚደንት በምክክር ኮሚሽኑን በእርሳቸው ምክክር ላይ የማይገኙት ፓርቲዎችን ይታወቃሉ አንድ ሁለት ናቸው ብለው ብትመጡም ሀሳብ የላችሁም ከሆነ ወገን ስሙን እንዳይቀርባችሁ ወዘተ የሚሉ ቃላትን ተጠቅመው ወርፈዋል። የተፈናቀሉ ሰዎች መመለስን በሚመለከት ራያ እኮ መልሰናል፣ ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ያለን ያስጨነቀን ግዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይረዋል። ዛሬ አራት ዓመት አምስት ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታቆት አስገዳዮች ይፎክራሉ። የሚደረጉ ሙከራዎች አንኮንስቲቲዩሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። ይህን ተከትሎ ምላሽ ከሰጡት ውስጥ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና አንዱ ናቸው። አጀንዳው በማይታወቅ ውይይት ላይ መሳተፍ ጉንጭ ከማልፋት ውጭ ምንም የሚፈይደው ነገር የለም የጠቅላይ ሚኒስትሩ ድርጊትም የሕዝብ ግንኙነት ስራ እንጂ ወሳኝ በሆኑ በሀገራዊ ጉዳዮች ላይ መክሮ መፍትሄ ለማምጣት አይደለም ሲሉ በማንሳት

ውይይት ያልሆነ ውይይት ስትሄዱትም እኮ ምንም እንዳላገኙ በግልጽ እኮ ይታያል። ቁጭ ብለን መፍታት ያለብን መሰረታዊ ችግሮች አሏል። የፖለቲካ የኢኮኖሚ፣ የምን ሁሉ ያየ እኛ እዚህ ግብዣ አለ በተባለ ቁጥር ይህን አጀንዳው ሁሉ በማይታወቅበት እንትን እያል ብዙ ትርፍ የለውም ማለት ነው። ለመንግስት ብዙ ትርፍ የለው ነው። በእኛትን እንዲ አነቱ ጨዋታ ለማንም ትርፍ የለው። የኡፍ የኮሌቅ መንበር እንዳሉትም ጠቅላይ ሚኒስትሩ የሰበሰቧቸውን ፓርቲዎች እንዳሸን የፈላችሁ ናችሁ፣ ለምን አንድ ላይ አትጨፈለቁም? ወዘተ የሚሉ ቃላትን እየተጠቀሙ ሲያጣጥሏቸውን ሰምተዋል። ወጣ ብላችሁ ሪዞርቶችን ጎብኙ ሲሉም በተለያየ አቅጣጫ ልከ ተደርጓቸዋል። ሀገርን ለመምራት እንወዳደራለን የሚሉ እነዚህ ፓርቲዎችን የሚመሩ ሰዎችም የሀገሪቱን መሰረታዊ ጉዳዮችን ዘንግተው ውዳሴ ሲያቀርቡ ነው የተሰሙት። አቶ ሱሌማን ደደፎ በቅርቡ ከተሾሙበት ኃላፊነት ተሽረው አዲስ ሹመት ተሰጣቸው። ከፊልድ ማርሻል ብርሃኑ ጁላ ጋር በፈጠሩት ጸብ ምክንያት ከሜቴክ ወደ ቁጭ ጉዳይ እንደተዘዋወሩ የሚነገርላቸው አቶ ሱሌማን ሉዋላዊነቷን ተጻረው አስተያየት ሲሰጡባት ወደ ነበረችው ሀገርም በአምባሳደርነት ተመድበዋል። አቶ ሱሌማን ደደፎ እየደርግ ወታደር ከነበሩና በህወሀት ከተማረኩም በኢህአዴግ ስልጣን ዘመን በልዩ ልዩ ኃላፊነቶች ላይ ሲሰሩ ከነበሩ ሰዎች ውስጥ ይጠቀሳሉ። ይሁን እንጂ በሁለት ለአስር ዓመተ ምህረት የነውጥ አገዛዙ ወደ ስልጣን ሲመጣም ከምርኮኝነት ወደ ሹመኛነት የቀየራቸው የቀድሞ መንግስትን በማውገዝ ከፊት ለፊት ከመጡ ሰዎች አንዱም ሆነው በርካቶች አስታውሷቸዋል። በተለይም በሜቴክ ውስጥ ተካሂዷል ስላሉት ዝርፊያ በሚዲያ ሲናገሩ በርካቶች የሚያስታውሷቸው አቶ ሱሌማን በዛው ኩባንያ ውስጥ ኃላፊነት ሰጥቷቸው ሲሰሩ የቆዩ ቢሆንም ረጅም ጊዜ አልከረሙም የሚሉት ምንጮች ከሜቴክ ወይንም ከኢትዮ ኢንጂነሪንግ ግሩፕ እንዲነሱ የተደረጉት ደግሞ ከፊልድ ማርሻል ብርሃኑ ጁላ ጋር ተጋጭተው እንደነበር ያነሳሉ። ፊልድ ማርሻሉም ሆነም አቶ ሱሌማን በቀድሞ አለቆቻቸው ምርኮኛ የሚሆን ሹመኛ ሆኖ ሰላሳ ዓመታትን የተሻገረ አብሮነት የነበራቸው ሲሆን በ2010 የኦህዴድ ብልጽግና ስልጣን ሲይዝ ደግሞ የራሳችን መንግስት ነው በሚሉት አገዛዝ ጥቅሞች ላይ የፈጠሩት ጸብ አቶ ሱሌማንን ወደ ውጭ ጉዳይ መልሷቸዋል ሲሉም ያክላሉ። በዚህም የውጭ ጉዳይ ኃላፊነታቸው ያገዛዙ የጥፋት አጋር በሆነች የተባበሩት አረብ ኤምሬቶች አምባሳደር ሆኖ የተመደቡ ሲሆን በዚህ ኃላፊነታቸው ላይ ይቆያሉ። ጠቅላይ ሚኒስትሩ በአንድ ምንነቱ አላማ ባልታወቀ ስነ ስርዓት ላይ በዱባይ ከሞፈሪያት ካሜል ጋር ሲያንበረክኳቸው በወቅቱ መነጋገሪያ ሆኖ እንደነበርም አይዘነጋም። እየተከፋፈን ሌላ መጫወቻ እየሆነ ስለሆነ እዚህ ያሉ ስድስት ሰዎች ኢትዮጵያን ወክለው ይንበረከኩና ተንበረከኩና፣ ስድስታችሁ አሁን ሞፈሪያት ኤልዛቤትን አቅፈች

በዚህ ደረጃ በመንበር ከጠቅላይ ሚኒስትር አብይ አህመድን ለማገልገል የቆረጡት አቶ ሱሌማን ያገዛዙን ተቋሚዎች በመዝለብ በተለይም ሕይወታቸውን አትርፈው ከምርኮኝነት ወደ ሹመኛነት የቀየሯቸውን የህወሓት ሰዎችን በመስደብ ውለታ ሊውሉ ቢሞክሩም የረባ ስልጣን ሲሰጣቸው ግን አልታዩም። አብይ የሚጠሉትን በመጥላት ለ30 አመት በጸጥታ ሲያገለግሉት የነበረውን ህወሓትን በማውገዝ ታማኝነታቸውን ለማሳየት ቢሞክሩም በምላሹ በሚሰጧቸው ኃላፊነቶች ግን ደስተኛ እንዳልሆኑ ይገልጻሉ ውስጥ አሉ የሚሉት ምንጮች ረዘም ካለመጉላላትና ጥበቃ በኋላ በቅርብ ጊዜ በውጭ ጉዳይ ሚኒስቴር የእስያ ጉዳዮች ዳይሬክተር አድርገው ሾሟቸው እንደነበር የሚያስታውሳሉ። ይሁን እንጂ ብዙም ሳይቆዩ ከዚህ ኃላፊነት እንዲነሱና ወደ ሌላ ኃላፊነት እንዲወሰዱ መወሰኑን ኢትዮ ፎረም ከውጭ ጉዳይ ምንጮቹ ሰምቷል። ይህ አዲስ ኃላፊነት ደግሞ በሶማሊያ የኢትዮጵያ አምባሳደር መሆን ሲሆን፣ በዚህ ሹመት ደስተኛ እንዳልሆኑ ምንጮቹ ይገልጻሉ። ከሞቃዲሾ ቤተመንግስት ግቢ ውጭ እንቅስቃሴ በማይደረግ ያለበት ለህይወት ማስኪ እንደሆነ በሚነገርለት የሶማሊያ አምባሳደርነት ላይ የተመደቡት አቶ ሱሌማን የሶማሊያ ሉዓላዊነት፣ የመሪዎቿን ክብርና ግዛታዊ አንድነት የሚጻረሩ አስተያየቶችን በትዊተር ይጽፉም ነበር። በተለይም የሶማሌላንድን ሀገርነት በመደገፍ በጻፏቸው የትዊተር መልእክቶቻቸው የሶማሊያን መሪዎችን ደግሞ እርሳቸው የኢትዮጵያ መንግስት በሚሉት የኦህዴድ ብልጽግና አገዛዝ ላይ በማሴር ሲወነጅሏቸው ቆይተዋል። አምባሳደሩ ተባረው ከአንድ ዓመት በላይ ወኪል የሌለው የሶማሊያ የኢትዮጵያ የኢትዮጵያ ኤምባሲም በሚቀጥለው ሐምሌ አጋማሽ አቶ ሱሌማን ደደፎን ይቀበላል ተብሏል። ከእርሳቸው በፊት ከሶማሊያ የተባረሩትና የሶማሊያ መንግስትም እንደሌለ ቆጥረው አስተያየት ሲሰጡ የነበሩት ሙክታር መሐመድ ዋሬ ወደ አልጄሪያ የተላኩ መሆናቸውን ምንጮቻችን አረጋግጠዋል። አቶ ሱሌማን አብዝተው ሲጽፉለትና ሲያወድሱት የነበረው ለናቶ ሙክታር መባረር ምክንያት የሆነው የሶማሌላንዱ የመግባቢያ ውል በቱርክ አንካራ ባሳለፍነው ታህሳስ ውድቅ ተደርጎ ጠቅላይ ሚኒስትር አብይ የሶማሊያው ፕሬዚደንት ያቀረቡትን ቅድመ ሁኔታ ተቀብለው ጠናቀቁም የሚዘነጋ አይሆንም። የአቶ ሽመልስ አብዲስ መንግስት ለባለስልጣናቱ ድግስ በሚል ከህዝቡ ገንዘብ ማሰባሰቡ ተነገረም። ይህ በእንዲህ እንዳለበት ኦሮሚያ ክልል ምስራቅ ወለጋ በተፈጸመ ጥቃት በትንሹ 18 ሰዎች መገደላቸው ተሰምቷል። የክልሉ በርካታ አመራሮች በወታደራዊ ስልጠና ላይ ስለመሆናቸው መዘገቡ ይታወሳል። በኦሮሚያ ክልል አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ለሁለት ወራት የመሰረታዊ ውትድርና ስልጠና ሲወስዱ ከነበሩ 17 በላይ ስልጠኛ አመራሮች መካከል ስድስቱ በስልጠናው ክብደ ምክንያት ለህልፈተ ህይወት መዳረጋቸውም፣ እንደዚሁ ወደ ሁለት መቶ አካባቢ የሚጠጉት ደግሞ ከካምፕ መጥፋታቸው መዘገቡም ይታወሳል። አሁን እነዚህ ወታደራዊ ስልጠና ሲወስዱ የነበሩ አመራሮች ስልጠናቸውን ማጠናቀቃቸውን ተከትሎ ለባለስልጣናቱ አቀባበል በሚል ህዝቡ ገንዘብ እንዲከፍል ተደርጓል ተብሏል። የአቶ ሽመልስ አብዲሳ አስተዳደር ከተለያዩ የማህበረሰብ ክፍሎች ከአምስት መቶ ብር ጀምሮም በግዳጅ መዋጮ እንደሰበሰበ ዋዜማ ዘግቧል። መዋጮ ለማዋጣት ፈቃደኛ ባልሆኑ ሰዎች ላይ ደግሞ ከፍተኛ መንግስታዊ ጫና ሲደርስባቸው እንደነበረም ነው የተነገረው። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ ወለጋ ዞን በሲቡ ስሬና ጉቶ ጌዳ ወረዳዎች በተፈጸመ ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነዋሪዎችና የሟች ቤተሰቦች ተናግረዋል። አንድ ስሜ ከመነገር ይቆያሉ ነዋሪም 18 ሰዎች ተገድለውብናል፣ ጊዮርጊስ የሚባል አንድ ቤተ ክርስቲያን ተቃጥሏል። የአማራም የኦሮሞ ተወላጆች ምናቸው የተገደሉት እርሻ ትተናል፣ መኖር አልቻልንም ሲሉ ተናግረዋል። ሰሚ ጠፍቶ ተሰጥቶ እንጂ በየቀኑ የሚገደለው እና የሚፈናቀለው ብዙ ነው ብለው። የሰሞኑን ጥቃት ለየት የሚያደርገው ወደ አርሶ አደሩ ከባድ መሳሪያ ነው ሲተኮስ የነበረው። ብዙ የጥቃት ሰለባዎች አማራ ተወላጆች ይሁኑ እንጂ የኦሮሚያ ተወላጆችም አርጆ ከሚባል ቀበሌም ወደ ውኬ ተፈናቅሏል። ለምን እንደመጡ ስንጠይቃቸውም ወረዳና ዞን አስተዳድሩ ውጡ በሚል እንደነገራቸው አስረድቷል። ሌላኛው ነዋሪ የሚሟቾች ቁጥር 18 መሆኑን አረጋግጠው በሰሞኑ ተጎጆ አንዱ እኔ ነኝ ያጣሁትም ወንድሜ ነው ብዙ ዎች በጥይት ተመትተዋል ቆስለዋልም፣ ብለዋል። እናት ፓርቲ ከሰሞኑ ባወጣው መግለጫ በወረዳዎቹ የንጹሐን ግድያ መፈጸሙን ከሁለት ሳምንት በፊትም ስምንት ንጹሐን ባሰቃቂ ሁኔታ መገደላቸውን፣ አራቱ የት እንደደረሱ እንደማይታወቅ ገልጾ አሁን ላይ በጉቶ ጊዳ ወረዳም ጃርቶ፣ ቶሌራ ፈይሳም፣ አርጆ ሎኮ፣ ሊጎና ወጤ ቀበሌዎች በሲቡ ስሬ ወረዳም በተለይም ደንገጆ ጉዮ ቀበሌ ዋነኛ የእልቂት የጥቃት አካባቢዎች ናቸው ሲል ገልጾም ነበርም። እንዲህ ያሉ የሰላማዊ ዜጎች ሰቆቃዎች ብልጽግና አውሮፕላን ተሳፋሪዎች በታሪካዊ ሰላም ውስጥ ነን በሚሉበት ጊዜ የሚደርሱም ናቸው። ኢራን በመሬት መንቀጥቀጥም በእስራኤል መሳሪያዎችም ተመታች። በሌላ በኩል እስራኤል ኢራን ባስወነጨፈቻቸው ሚሳኤሎች ዛሬም ከባድ ጉዳት አጋጥሟታል። ኢራን በሰሜናዊ እስራኤል ሀይፋ ግዛት የሚሳኤል ጥቃት ማድረሷ የታወቀ ሲሆን ጥቃቱን ተከትሎ በመላው እስራኤል የአየር ጥቃት ማስጠንቀቂያ ደውሎችም ተሰምተዋል። ነዋሪዎች የሚያደጋ መከላከያ ስፍራዎች ውስጥ ገብተው እስከሚቀጥለው ማስታወቂያ ድረስ እዚያው እንዲቆዩ ትዕዛዝ መተላለፉ ተነግሯል። በዛሬው የኢራን ጥቃት ከሀያ በላይ ሚሳኤሎች ወደ የእስራኤል መጎንጨፋቸውን የእስራኤል መከላከያ ኃይል ያሳወቀ ሲሆን በሀይፋ ግዛት ከባድ ጉዳት መድረሱንም አሳውቋል። በሀይፋ ግዛት የሚኖሩ ነዋሪዎች ከኢራን አዲስ የሚሳኤል ጥቃት ለማምለጥ ከገበያ ማዕከል በታች ወደሚገኝ የመሬት ውስጥ የመኪና ማቆሚያ ስፍራ ሲሯሯጡ መታየታቸውንም ሲኤንኤን ዘግቧል። የእስራኤል የመገናኛ ብዙሃን ደግሞ የኢራን ሚሳይሎች ከሀይፋ በተጨማሪም በጉሽዳን ግዛት በቴላቢብና ቤርሳቤህ ላይ ያረፉ ሲሆን በሁለቱም የቴላቢብ እና በኢየሩሳሌም ከተሞች ከፍተኛ ፍንዳታዎች መሰማታቸውን ጠቅሷል። በጥቃቶቹም ቢያንስ 17 ሰዎች መቁሰላቸውን የእስራኤል የጤናና የድንገተኛ አደጋ ባለስልጣናት አሳውቋል። ጉዳት ከደረሰባቸው ውስጥ የ16 ዓመት ታዳጊን ጨምሮም ቢያንስ ሶስቱ በከባድ ቆስሏል። የኢራን አብዮት ሀይዘብ ጥቃቱ አስራ ሰባተኛው ኦፕሬሽን ትሩል ፕሮሚስሪ መሆኑን የገለጸ ሲሆን የተቀናጀ ረጅም ርቀት ና ከባድ ሚሳኤሎችን ያካተተ መሆኑንም አሳውቋል። የአቤታ ይዘቡ ቃል አቀባይ እንደተናገሩ ጥቃቱ ያነጣጠረው ወታደራዊ ቦታዎችን የጦር መሳሪያ ኢንዱስትሪዎችንና የማዘዣ ማዕከላትን ነው። ይህ በእንዲህ እንዳለ ኢራን በተደጋጋሚ እያጋጠማት ያለው የእስራኤል ጥቃትን ተከትሎ በርካታ የኒውክሌር ሳይንቲስቶቿን እያጣች ነው። እስራኤል በኢራን ላይ የጀመረችውን ጥቃት ካላቆመች ሀገራቸው ለጸጸት የሚዳርግ ኃይለኛ ምላሽ እንደምትሰጥ ደግሞ የኢራኑ ፕሬዚደንት መሱድ ፔጀሽኪያን አስጠንቅቋል። በእስራኤልና በኢራን መካከል የተቀሰቀሰውን ጦርነት ለማስወገድ ብቸኛው መንገድ እስራኤል በኢራን ላይ የምታካሄደው የአየር ድብደባን ማቆም ነው ሲሉ ዛሬ በሰጡት መግለጫ ላይ ተናግሯል። ኢራን ሁሌም የምትከተለው የሰላምና የመረጋጋት መንገድ ነው ያሉት ፕሬዝደንቱ፣ ሆኖም አሁን ባለው ሁኔታ ዘላቂ ሰላም ሊፈጠር የሚችለው እስራኤል የጦረኝነት የሽብር ቅስቀሷን ለማቆም ዋስትና ሰጥ ብቻ ነው ብለዋል። ይህ ሳይሆን ቀርቶ እስራኤል አሁን በያዘችው መንገድ ኢራንን ማጥቃት ከቀጠለች ግን እስራኤል እንድትጸጸት የሚያደርግ ኃይለኛ ምላሽ ኢራን ትሰጣለች ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞም ከሀገሪቱ ከፍተኛ ወታደራዊና የደህንነት ኃላፊዎች ጋር በመሆን የእስራኤል መከላከያ ኃይል የስለላ ማዕከልን ጎብኝተዋል። ጠቅላይ ሚኒስትሩ በዚህ ወቅት እስራኤል በጦርነቱ አሸንፋ እንድትወጣ የሚያስችላትን ጠቃሚ የስለላ መረጃ እየሰጥን ያለው የመከላከያ የስለላ ማዕከል በማለት በክፍሉ በከፍሉ እያገለገሉ ያሉ ወታደሮችን አድናቆታቸውን ገልጸውላቸዋል። በጥቅሉ የእስራኤል መከላከያ ኃይል አባላት እስካሁን ላበረከቱትና ወደፊትም ሀገሪቱ ድል እስክትቀዳጅ እንደሚያበረክቱት አስተዋጽኦ ምስጋና ይናቀርባለሁ ብለዋል። ኢራን ዛሬ የተመታችሁ በእስራኤል ጥቃቶች ብቻ አይደለም በመሬት መንቀጥቀጥ ጭምር እንጂ በኢራን በሬክተር ስኬል አምስት ነጥብ አንድ የተለካ የመሬት መንቀጥቀጥም ተከስቷል። የመሬት መንቀጥቀጡ መነሻው በኢራን ዋና የኒውክሌር ማበልጸጊያ በሆነው ፎሮዶ መሆኑም ታውቋል። 37 ኢትዮጵያውያን በስቅላት ሞት ሊቀጡ ነው። ባሳለፍነው ሰኞ 3 ኢትዮጵያውያን የሞት ፍርዱ ተፈጽሞባቸዋል። 37ቱ ኢትዮጵያውያን በስቅላት ሞት እንዲቀጡ የተፈረደባቸው በሳውዲ አረቢያ ነው። ከአደንዛዥ ዝውውር ጋር በተያያዘም ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉም 31 የሲቪል ማኅበረሰብና የሰብአዊ መብቶች ተሟጋሽ ድርጅቶች በጋራ ባወጡት መግለጫ ላይ ያሳወቁ ሲሆን ከኢትዮጵያውያን በተጨማሪም በመቶዎች የሚቆጠሩ የሌሎች ሀገር ዜጎችም የሞት ቅጣቱ ተፈ ፈጻሚ ሊደረግባቸው እንደሚችል ተጠቁሟል። የሰብአዊ መብት ተሟጋች ድርጅቶቹ ባወጡት የጋራ መግለጫ ከህገወጥ አደንዛዥ እጽ ጋር በተያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይም በስር ላይ የሚገኙ የኢትዮጵያ ሶማሊያና ግብጽ ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸው አስረድተዋል። የሳውዲ አረቢያ መንግስት የተያዘው የፈረንጆች አመት ከገባ ወደ 98 የውጭ አገር ዜጎችን በስቅላት ቀጥቷል። ከእነዚህ መካከል ሰባቱ ኢትዮጵያውያን መሆናቸውን የሀገሪቱ የመገናኛ ብዙሃን ጽፏል። ከሰባቱ ኢትዮጵያውያን ባሻገር የ19 የሶማሊያ ሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸውም ተነግሯል። በተጨማሪም ባሳለፍ ነው ሰኞ ደግሞ ሶስት የኢትዮጵያ ዜጎች የተገደሉ ሲሆን ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ነው የታወቀው። 37ቱ ኢትዮጵያውያን ሁሉም ወንዶች ሲሆኑ 27 የሶማሊያ ዜጎች ጋር በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራን ማዕከላዊ እስር ቤት በእስር ላይ ይገኛሉ ተብሏል። 26 የግብጽ ዜጎች ደግሞ በሰሜን ምዕራብ ሳውዲ አረቢያ በሚገኘው ታቦክ ማዕከላዊ እስር ቤት የተፈረደባቸው ሞትን እየተጠባበቁ መሆኑ ተዘግቧል። ብዙዎቹ እስረኞች የሰዎች ዝውውር ሰለባዎች ሊሆኑ ይችላሉ ያሉት የመብት ድርጅቶቹ የጋራ መግለጫም አብዛኞቹ ፍርደኞች ፍርድ ቤት ቀርበው ንጹሕ መሆናቸውን የመግለጽ ዕድል አልተሰጣቸውም ብለዋል። በሀገሪቱ የህግ ውክልና ለመቀበል እንደዚሁም የቆንስላ ድጋፍ አለመኖሩን ጠቅሰው እነዚህ የፍትሃዊ የፍርድ ሂደት መብት ጥሰቶች ናቸውም ብለዋል። ድርጊቶቹ የሳውዲ አረቢያ የሀገር ውስጥ ህጎችን የዓለም አቀፍ የሰብአዊ መብት ድንጋጌዎችንናም የአረብ የሰብአዊ መብቶች ድንጋጌን የሚጥሱ ስለመሆናቸው አስረድተዋል። ሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ የምትፈጽመውን የሞት ቅጣት እንድታቆምና የሞት ፍርድንም እንድትሰርዝ የተባበሩት መንግስታት በቅርቡ ባወጣው ሪፖርት መጠየቁንም የጋራ መግለጫው ጠቅሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።